ተላላው እስቅል በመቅደስ ላይ እያሾፈባት፣ መቅደስም አረ ባክህ እስኪ በደንብ እየኝ፣ በደንብ እየኝ እስኪ ፍቅር ያዘውን ሰውና ያልያዘውን ሰው መለየት ትችላለ? ስትለው ኧረ፣ በስመ አብ አሁን አንቺ ነሽ ፍቅር ያዘሽ ይላታል። በዛም ተነዳ ጥለው ትሄዳለች። እሱም እየተጣራት ተከተሏት ሄደ። ሰላም አቤልን ከተኛበት ትቀሰቅሰውና አቤል፣ አቤል፣ ተነስ። ምንድን ነው ተነስ። ምንድን ነው ሰዓት እኮ ገና ነው? ሲላት ተነስ ማውራት አለብን ትለዋለች። ግዴታ አሁን ማውራት አለብን። እንዴ አይነቃም ሲላት አይ አሁን ነው ማውራት ያለብን እስኪ ነጋ አልጠብቅም ትለዋለች። እሺ ንገሪኝ፣ እሰማሻለሁ ሲላት ስራ መግባት ትፈልጋለሁ ስራ መስራት ትፈልጋለሁ። ምን ነው ያጎደልኩብሽ፣ የነሳሁሽ ነገር አለ እንዴ? አይ ያጎደልክብኝ ነገር የለም። ግን በቃ እቤት ስውል ቆሽሼ ስታየኝ ምናልባት ሸክም ሁኜ የታየሁህ መሰለኝ፣ ለዛ ነው ስትለው ከመሰለሽ እሺ። ግን እኔ ምንም እንደዚህ አይነት ነገር አላልኩም፣ ግን ማነው እንደዚህ አይነት ወሬ ያወራሽ ሲላት፣ ማንም ራሴ ያሰብኩት። ስለዚህ ጥሩ ነው፣ ታዲያ ግን ለምን ያ ሀሳብ መጣልሽ ሲላት፣ አንተ ነሀ ሸክም እንደሆንኩብህ እያደረከኝ ነው ሸክም እንደሆንኩኝ እንዳስብ እያደረከኝ ነው ስትለው፣ ማ ነው ግን እንደዛ ና ያልኩሽ? ማና ያለሽ ሲለሽ ሲላት፣ እሷም በቃ ስለዚህ እንደ ማንኛውም ሴት እኔም ወጥቼ ሰርቼ መግባት እፈልጋለሁ። ስለዚህ መስራት አለብኝ። ያጎደልኩብሽ ነገር አለ ብዬ አላስብም። ነው ያጎደልክብኝ ነገር የለም፣ ግን መስራት ስላለብኝ ነው ትለዋለች። ጥሩ ነው እንደውም ይሻላል፣ አዎ ስር ጀምሬ እረፍት ነው ከአንቺ ጭቅጭቅ ይላታል። እኔ መብትሽ ነው ስሪ። እኔም ላሳወቅህ ነው እንጂ እንድፈቅድልኝ አይደለም ያሳወቅ። ሀሳብሽ ጥሩ ነው አይከፋም። እኔም ከጭቅጭቅ እገላገላለሁ፣ በወጣው በገባው ቁጥር እየጠበቅሽ ከምጨቀጭቅኝ እኔም እወፍላለሁ ይልና ጥቅልል ብሎ ይተኛል። እሷም ተናዳ መልካም ነገር አላገኘችም። ምክንያቱም እሷ የጠበቀችው ከሱ መልካም ነገር ነበረ ተይ እንዲላት እንደ ድሮ እንዲለምናት ስለነበረ፣ አቤል ግን ከውስጡ እያወጣት ነው። ምክንያቱም ሁልጊዜ ጭቅጭቅ ሰልችቶት ስለነበረ፣ ስወጣ ሲገባ ጭቅጭቅ ስለነበረ፣ እሱንም ባትናገረው በሰራተኛዋ ብርቱካን ላይ የሚያየው ነገር ጥሩ ነገር ስላልሆነ የእሷን ስራ መጀመሩን እጅግ ወዶታል። እሱም ነጋና ሲነሳ ደህና ደር ክስትለው እግዚአብሔር ይመስገን። ቆይ አብረን እንሂድ ካልቸኮልክ እኔም ማስረጃ ላስገባ ሊሄድ ነው ስትለው፣ የት ነው የምታስገቢው? ስንት ሰዓት? አሁን እኮ ገና ነው። አንቺ ቀስ ብለሽ ነይ፣ እኔ ግን ቸኩላለሁ ይላታል። ለምን ቁርስ በልተህ ካትሄድም ስትለው፣ አይ አልበላም፣ እዛው ቢሮ በላለሁ ሲላት፣ ቀስ ብለሽ ሜርት ትችያለሽ አንቺ ብሎ ጥሏት ይሄዳል። ከዛም ወይዘሮ ሰላም ኩሽና መጣችና ብርቱካንን እሺ ቁርስ ደረሰ? አዎ ደርሷል ስትላት፣ እሺ አቤልስ? አቤል የለም ሂዷል ትላታለች። እሺ አሁን ቆየ ስትላት፣ ትንሽ ቆየ አለቻት። እሺ ለእኔ ቁርስ አቅርቢልኝ ብላት፣ ሰላምም ሄደች። አቤል ግን የሄደው ዶክተር ዋጋ ነበረ፣ ምክንያቱም መልካም ነገር ስለምታናግረው ጥሩ አነጋገር ከላው ላይ ሀሳቡን ጭንቀቱን ስላነሳችለት እሷ ጋር ነበረ የሚሄደውና እነሱም ሄደው የሆነ መናፈሻ ላይ ቁጭ ብለው እንዴት ነው ምናምን ሲል ደስ በሚል ፈገግታ አቤልም እያወራት ነበረ። ይልህ በአንቺ መልካምነት እግዚአብሔር ይመስገን ዛሬ ሰላሜን አግኝቻለሁ ሲላት አመሰግናለሁ ትላለች። እኔም መልካም ሰው ስላተዋወቁ ስላገኙ ደስ ብሎኛል አለችው። እሺ አመሰግናለሁ ስለዚህ እየተገናኘን ሻይ ቡና ማለት እንችላለን አይደል ስትለው ምንም ችግር የለውም ይላታል እሺ ተለያዩና ሰላምም መቅደስ ያክስቷ ልጅ ጋር ደውላ እነ ያለቻትና እሺ ብላ መቅደስም መጣች እዩልሽ እህቴ አቤልን ስራ ልጀምር ነው ብዬ ስጠይቀው ደስ እንዳለሽ ጀምሪ ነው ያለኝ አይገርምሽም እንደው ተይ ለምን ብሎ ይቆጣኛል ብዬ ብዬ ነበረ ያሰብኩትኝ እሱ ግን፣ እኔ ሰው በዚህ ልክ ይቀይራል ብዬ አስቤ አላቅም። ትንግርት ነው የእውነት። ምናልባት የሆነ ነገር ተበላሽቶበት ሊሆን ይችላል ሰላም ብዬ ተረጁ ስትላት በፍጹም እናፈራለን አይነግረኝም። ለአንቺ ቢነግርሽ ስለምትቆጩ ወይም ትጨነቂያለሽ ብሎ ስለሚያስብ ይሆናል። አላቅም፣ እባክሽን የራሱ ጉዳይ ስትለው መቅደስም ተይ እባክሽ እንደዚህ አትበይ፣ መታገስ አለብሽ እህቴ። በተረጋጋ መንፈስ ነው እንጂ በቁጣ የሚሆን ነገር የለም ትላታለች። እባክሽ የራሱ ጉዳይ ባህሪውን እያወቅሽ የኔም ባህሪ እያወቅሽ ስትላት፣ እሺ በቃ እኔ ልሂድ የምሄድበት አለኝ ስትላት፣ አትጥፊሽ እንድትመጭ አለቻት። እሺ መቅድዬ ብላ ተሳስመው ቻው ተባብለው ተለያዩ። መቅደስም ቀጠሮ ስለነበረባት ሄደች። አቤል ከደኩተሯ ጋራ እየሸኛት ነበረ። እና ደስ በሚል መንገድ ስለሰጠሽኝ ጊዜ በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው መልካም ጓደኛ ስላገኘው ስትለው እኔም እንደዛው አላት። አቤልም እሺ አቤልዬ፣ እሺ መልካም ውሎ ስትለው ለአንቺን መልካም ቀን ይሆንልሽ ይላትና ተጨባብተው ተሳስመው ይለያያሉ። እና ነገ መገናኘት እንችላለን ስትለው ችግር የለውም እንገናኛለን ስት አላት። እሺ ብላ እሷም እደውልልሃለሁ ስትለው እሺ ደዊ ብሏት፣ እሷም ቤቷ ገባል። እስቄል እናቱ ጋር ደውሎ እማዬ እንዴት አደርሽ ሲላት፣ እግዚአብሔር ይመስገን እንደው እማዬ ሲያቃዣኛ ድሮ ሲላት ምን ነው ል ምን አቃጀክ ስትለው እኔ ምን አቃለው ማዬ እኔ ብሎ ስምሮ ያደረ አደረ ይላታል። ምን ላርግ ብለሽ ነው እናቴ እንዴ? እና ችግር የለውም በቃ ማዬ ስራሽን ስሪ፣ በቃ ይበቃሻል። እኔ ድምፅሽን መስማት ስለፈለኩ ነው ሲላት እሺ ልጅ በቃ ሄዳለችው። እሺ ማየ ቻው በቃ እኔ እኮ ድምፅሽን ለመስማት ሄደው ወልኩት እናቴ። እሺ እንዳተጨነቂ ስራ ልገባ ነው። ምንም እንዳታስቢ ዝም ብዬ ኔ ደወልኩልሽ፣ ሲላት እናትም ስለሆነች የእናት አንጀርት አልጨከን ብሎ እናት ግን ትንሽ ተጨንቃ ስለነበረ ልጅ እስቅል ምን ሆነ ነው ስትለው፣ አረ ምንም አልሆንኩም እናቴ አላት። እሺ ብሎ በቃ ቻው እናቴ፣ አንቺም ወደ ስራሽ ግቢ እንዳጮኽብሽ ደግሞ ብሎ ስልኩን ዘጋ። ሰላም ሀገሬ እያለች ሰራተኛዋን ስትጣራ አቤት አሁንም ስጠራት አቤት እያለች ጠረጴዛ እየወለወለች ነበረ። መጣችና ስሚኝ፣ እኔ የምለው እየጠራውሽ አቤት ለማለት ንቀሽ ነው ስትላት፣ ወይዘሮ ብርቱካንም አለችና አረኔስ አቤት እያልኩሽ ነበር አልሰማሽኝ ይሆናል እንጂ አለቻት። ለምንድን ነው ንቀት ነው ስትላት፣ በፍጹም ንቀት ሳይሆን አቤት እያልኩሽ ነበረ ግን አልሰማሽኝም። እሺ፣ አሁን ለማንኛውም ከአንቺ ጋር መጨቃጨቅ አልፈልግም። ይኸውልሽ ስመጣ ቆንጆ ምሳ ሰርተሽ እንድትጠብቅኝ ነው የምፈልገው። ተግባባን? ቆንጆ ምሳ ሰርተሽ ጠብቂኝ እሺ ብላት።